ጤና ይስጥልኝ ውድ ኢትዮጵያውያን እንደዚህ እንዴት ናችሁ ደህና ናቸው ታዲያ ዛሬ ይሄ አሻንጉሊት በምክንያት ነው የቀረብኩት ለምን መሰላችሁ አብዛኛው ሰዎች ስደት ሲኖሩ አረብ ሀገር ሲኖሩ ያልተለወጡ ያልተቀየሩ ይመስላችኋል ምክንያቱም ይሄ አሻንጉሊት ለምሳሌ እኔ እዚህ ጋር አስቀምጨዋለሁ አይደለ ካላነሳሁት ሊነሳ አይችልም ስለዚህ ሰው ሆኖ ማይለወጥ የለም ሰው ሁሉ ያልተቀየረ የለም ማለት ነው። ከዚህ በፊትም የሆነ ጊዜ በሌላ አሻንጉሊት ሰርች ነበረ። እና አሁን ግን ይሄኛው የበለጠ ደግሞ ተመልካች ይኖረዋል ብዬ አስባለሁ። ከበፊት አሁን ስለሚሻል ቪዲዮ ሰዎች እንትን እያሉ ሼር እያደረጉልኝ ስለሆነ እና አብዛኛው የአረብ ሀገር ሴት ለምንድን ነው ምንም በቃ ተስፋ እንደሌላት አድርጋ የምታስበው? ለምንድን ነው እኔ ሁሌም ብዙ ሴቶች እጠይቃቸዋለሁ እና በጣም ብዙ ሴቶች እጠይቃለሁ። በጣም ብዙ ሰው ደውላለሁ እጠይቃለሁ እና አንዳንዶች እንደውም በጣም የሚገርም መልስ መልሱልኝ አሉ። እኔ ከአሁን በኋላ አገር ገብቼ ወልጄ ካሁን በኋላ ድክም ያለው በቃ ድክም ብሎኛል የሚሉ ሰዎች አሉ እና ማለት ነው በቃ ሀሳብ አለ፣ ጭንቀት አለ። በእርግጥ የስራ ድካም አለ። ነገር ግን እንደማንጠቅም ሰው ራሳችን ለምንድን ነው የምናየው? እንደማንጠቅም፣ እንደማንረባ፣ እንደወደቅን ሰዎች ለምንድን ነው ራሳችን የምናየው? ምክንያቱም የሆነ ነገር ብለነው ከሄደም በኋላ እኛ ካላነሳ ነው ማንሳት እንደማንችለው ሁሉም አይምሯችን ላይ የተሆነው ነገር የረሳ ነው። ነገር ማስተዋሰብ የምንችለው እኛ ነን። አይምሯችን ማሰራት የምንችለው እኛ ነን እና በተለይ ደግሞ ብዙ አመት የሰራችሁ ሰዎች ለምንድን ነው ተስፋ የምትቆርጡት? ምክንያቱም ማንኛውም ሰው ከወደቀበት ተነስቶ ብር ከሌላችሁ ዛሬ ብር ልታጡ ትችሉ ሆናል ሁለት አመት ሶስት አመት ከዛም በላይ ከስራች የሆነ ቤት ገዝታችሁ ፈርሶባችሁ ሊሆን ይችላል። ግን ተስፋ መቁረጥ የለባችሁ። ምክንያቱም ተስፋ የሚቆርጥ ቢሆን ኖሮ ሰው ተስፋ ቆርጦ የሚሰበር ቢሆን ኖሮ ዛሬ ላይ እኔ እንደዚህ አታዩኝም ነበር። በጣም በብዙ መንገድ አልፌያለሁ። ማለት በብር ኪሳራ ላይሆን ይችላል። በጣም ብዙ ነገሮች፣ በጤንነት ዙሪያ በጣም ብዙ ነገሮች አልፌ አውቃለሁ። ግን ዛሬ ላይ የደረስኩት ዛሬ ላይ ደግሞ የቆምኩት ካለ ድቅ ማለት ተስፋ ለመቁረጥ የሆነ ሰዓት ላይ ጤና ችግር ገጥሞኝ ነበር፣ ማልንቀሳቀስም ነበር ምናምን ነገር እና በቃ እየዛኔ በጣም ብዙ ነገር አሰብኩኝ፣ የኖርኩባቸው የሰራባቸው፣ የተንቀሳቀስኩባቸው ጊዜ አሰብኩኝ፣ እና የተሻለ ጊዜ ደግሞ እንዳለኝ አሰብኩኝ ማለት ነው። ሲሻለኝ እና ምንድነው በጣም ብዙ ሰዎች ተስፋ ትቆርጣላችሁ፣ ተስፋ እንደሌላችሁ ነው የምታስቡት። በተለይ ስደት ያለን ሰዎች ለምንድን ነው? የሰው ልጅ ተስፋ እንዳለው ከነገረው ላይምሮ ተስፋ እንዳለው ይነግረዋል። ተስፋ እንደሌለው እንደጨለመበት፣ እንደማይሳካለት፣ እንደወደቀ፣ እንደቀረ ከነገረው ደግሞ በዛው ልክ አይምሮም ሴጣንም ይገፋፋል ወደ ክፋት ነገር። አንደኛ ነገር ሰላም የሚያሳጡ ነገሮች አሉ። ሰላም የሚያሳጣን ነገር ማለት ምን ነው? ሰው አይምሮ ጥሩ ነገር በነገረው ልክ ነው ሰላም ማግኘት የሚችለው። አይምሮያችን ደግሞ ሰላም ባነገርነው ልክ ደግሞ መጠን ይረብሻል ማለት ነው። ስለዚህ እንደማንረባ እንደማንጠቅም ማሰብ የለብንም፣ በፍጹም ለብዙዎች እንደምንለግስ ለብዙዎች እንደምንጠርፍ ነገር ገብተና ሀገር ስራ እንደምንሰራ የተሻለ ተስፋ እንዳለን። ምክንያቱም ያለነው ስደት ሰው ሀገር ነው። ማናችንም ሀገር እንሄዳለን። ስለዚህ ይህኛው አሻንጉሊት በፊት ለፊት ያላረኩት እንግዲህ የኔ ስላልሆነ የኔ ስላልሆነ ነው። ይገባቸዋል ብዬ አስባለሁ። ያው የኔ ክፍል ነው የሚቀመጠው ግን ያው የማይፈለግ ነው። እኔ ሜክአፕ ነው። ነገር ግን ያው የሰው ነገር ስለሆነ የሰው ወርቅ አደምቅ እንደሚባለው በባህላችን አውቄ ነው ፊቱ ያዞርኩት ማለት ነው። እና ምላችሁ ነገር ተስፋ አትቁረጡ። አሁን አሻንጉሊ አያችሁ ተስፋ የለውም በቃ እኔ ካላነሳውት እኔ ካልወሰድኩት በፍጹም ተስፋ የለውም። ምክንያቱም ተስፋ የሌለው ለምንድን ነው ተስፋው እኔ ነኝ ማለት ነው። ለዚህ አሻንጉሊ ተስፋው እኔ ነኝ ተጫዋቾች ይህ አሻንጉሊት ለምሳሌ ሊንቀሳቀስ የሚችለው እኔ መጥቼ ሳንቀሳቀሰው ብቻ ነው። ተስፋው ማነው? እኔ ነኝ ማለት ነው። በቃ ፈጣሪ በሰው ብቻ እንዲንቀሳቀስ አድርጎታል ማለት ነው። እኛ ደግሞ ሀሳባችን ስናሰፋ፣ አእምሮቻችን ሰፋ አድርገን ስናሰብ በእኛ ውስጥ ደግሞ ሆኖ የበለጠ ደግሞ የሚረዳ የሚያግዘን እግዚአብሔር አለ ማለት ነው። ስለዚህ ተስፋ አትቆርጡ፣ በባካቹ በጣም ብዙ ልጆች በቃ እንደደከሙ እንደዛሉ። ይገባኛል እጠዋት መነሳቱ ድካም አለ፣ ቀን ቀን እግር መንቀጥቀጡ አለ፣ ድካሙ አለ፣ ብዙ ነገር አለ። ይገባኛል ግን በዛ ውስጥ ሆኖ ዛሬን አይደለም ማየት ያለብን፣ ነገ አሰሪ እንደምንሆን ማየት አለብን። ነገ ቤተሰብ አስተዳዳሪ የግል ላይፋችን እንደምንኖር ማሰብ አለብን እና ኢትዮጵያ የነበርኩኝ ሰዓት እንደዚሁ ከብዙ ሰዎች ከገናኝ ነበር በስራ ቦታ ላይ ምክንያት ጸጉር ቤት ሲመጡ ብዙ ልጆች በግል ይሄድኩ ጠይቃለሁ። በጣም ብዙ ነገር እሰማለሁ። ለጆሮ የሚዘገንኑ ነገሮች እሰማለሁ። ግን ያ ሁሉ ሲሆን ምንድን ነው በቃ ሆኖ ነበረ። የሰው ልጅ የሆነ ነገር ከሆነበት በኋላ ውሃ ተደፍቷል አደለ? ያንን ማንሳት እንደማይችለው ማሰብ አለበት። ምንም ነገር ቢፈጠር በቃ እናንተ ደህና ስሩ፣ ወንድ ቤት የተሻለ ወንድ እንደሚመጣ። ግን የተሻለ ወንድ ሊመጣ የሚችለው እንዴት ነው ብላችሁ ማሰብ አለባችሁ። የተሻለ ወንድ እንዴት ነው የሚመጣ? እኔ ዛሬ የሆነ ወንድ ጥሎ ስለሄደ መሰበር የለብኝም። የሆነ ወንድ ብር ይበልቱ፣ ጥፋቱ የኛ ነው። ከጌሳችን አውልቆ የሚወስድብን ሰው የለም። ከጌሳችን አውልቀን የምንሰጠው እኛው፣ የምናበድረው ሊሆን የሚችለው እኛው ነው። መቼም ያ ሰው ከጌሳችን ወይም ከሆነ ቦታ መንፈሳዊ ይወስድብንም ከሰጠን በኋላ ያ ሰው ብር እንኳን ቢበለን በቃ ያቀን ነበር። የተሳሳቱ ታለቀ። መርሳት ፎርጌት እንደሚባለው ማለት ነው። መርሳት አለብንና ሁላችንም የራሳችን ለራሳችን በቃ ተሟጋች መሆን አለብን። ማለት እኔ ለራሴ ትልቅ ተቋም ነኝ ለራሴ ለራሴ አይደለ ትልቅ በቃ ለራሴ ትልቅ ቦታ መስጠት አለብኝ። ለራሴ እኔ ትልቅ ሰው ነኝ፣ ትልቅ ቦታ ደርሳለሁ እና እኔ ለራሴ በቂ ሰው ነኝ። ራሴን ማኖር ሰው ነኝ። እንኳን ሀገሬ ብገባ እጅግ ከዚህ በላይ ደግሞ ሀገሬ ላይ ምንም አይነት ስራ ይሆን ሰርቼ መኖር እችላለሁ ብላችሁ ምክንያቱም አንዳንዶችን ነው ያው እንደዚያ አወራቸውና በስልክ ምናምን መስራት አለብሽ ምን ታስቢያለሽ? ስላቸው በጣም ብዙ ልጆች የሚመልሱ ሊመልሳል ና እኔ ምንም ሀሳብ የለኝም፣ ድሮውም ከቤተሰብ ነበር ወደዚህ መጥቷል። አሁን ስድስት አመት ሆኖኛል አምስት አመት ብቻ ወገጠ እና አሁን ደግሞ ወደ ሀገር ልገባ ነው ግን ልሰራ ነው ይላሉ ማለት ነው። አይምሯችን ማዘጋጀት አለብን። ሰፋ ያለ አይምሮ ሊኖረን ይገባል። የሆነ ሙያ መማር ሙያ ካላቸው ሰዎች ከቢዝነስ ሰዎች ጋር ማሳለፍ ተሞክሮ የሰዎች ተሞክሮ ማዳመጥ ማለት ተሞክሮ ምንድን ነው? እንዴት ነው የሰራው? በነገራችን ላይ አሁን ከስደት የተመለሱ በጣም ጀግና ጀግና የሆኑ ሶሻል ሚዲያ ላይ ተጽዕኖ የፈጠሩ ሴቶች ከዚህ የተመለሱ ናቸው። ለምን እዚህ ለፍተው ጥረው ግረው ጉልበታቸው ተበዝብዞ ያ ብር ጉልበታቸው እንደማይተቃሰቡት እና አገሬ ላይ ግን ብሰራ ብተጋ? ከዚህ በላይ ሰላም እያገኘ ረፍት እያገኘ በድርቅ ንዛጥ እያረፍ በበዓላት ከቤተሰቦች ጋር እያሳለፍ እያለ እየሰሩ ታያላችሁ። ስለዚህ አይምሯችን ማስፋት አለብን። እብዶችንን ልንባል አይገባም። ለምን በቃ ያበቀ በቃ ሰው እብድ የሚሆነው በራሱ አስተሳሰብ ልክ ነው። ሰው የሚሰድበው ብዙ ነገር። ስለዚህ ያው እንደዚህ ሳወራ ምንድን ነው የምታወራው ላይ ይገባችሁ ይችላል ግን እኔ በጣም ብዙ አመት ቢያንስ ከስድስት አመት ወደዚህ ጀምሮ እስከ ስደተኞች ጋር በብዙ መንገድ አሳልፍ ያለው ኢትዮጵያ ውስጥ በነበርኩ ሰዓት ምክንያቱም ጸጉር ቤት ስራ ስለነበር በጣም ብዙ ነገሮች። አንዳንዶች የሚገርማቸው ነገር በትንሽ ነገር ነው ልባቸው የሚሰበረው። በትንሽ ነገር በቃ በማይረባ ነገር የሆነ ወንድ በቃ አንድ አመት ጓደኛ ነበረ። ሊመጡ ሲሉ ጓደኝነት ጀመሩ። እሱ ሌላ ጉዞ ጠበቀኝ ሳይነግረኝ።

አገም ስልኩ እንደው በስታለት ሄደች ምናምን ነገር እና ልባችን በዚህ ልባችሁ በዚህ ሊሰበር አይገባም። ጠንካራ ሰው መሆን አለባችሁ። ሲጀመር እኮ በአንድ ሀገር ውስጥ መሆናችሁ እኮ ጥሩ ነገር ላይ ገጥማችሁ ይችላል። ስደት ስለተሰደዳችሁ ስለተሰደድን ብቻ አይደለም ነገር የሚጠማው። በነገራችን ላይ አብዛኛው ሳሁን ስኬት አገር ውስጥ ስላልሆነ ብቻ ውጭ ስለተሰደደ ብቻ ነው ስኬት ያጣ ይመስለው እንጂ እኮ ሀገር ውስጥም እኮ ስንት ዓመት ኖረን አይተናል እኮ። ብዙ ጊዜ ኪሳራ ውስጥ ገብተን እናውቃለን። ብዙ ቢዝነስ ከስረን እናውቃለን። ብዙ ነገር በጣም ቡብን ያውቃል። ምንድን ነው አእምሯችንን ሰፋ አድርገን ማሰብ ዋናው ነገር ማለት ነው። እና ውድ ቤተሰቦች ቤተሰብ አድርጉኝ፣ አበረታቱኝ፣ አበረታቱ። እንደዚሁም ደግሞ ኮሜንት ላይ መልሼ ሳይሆን ማለት ያለባችሁ ቤተሰብ አድርጌሻለሁ ወይም ቤተሰብ ነኝ ብላችሁ ኮሜንት አድርጉልኝ። ኮሜንታችሁ አይቼ እመልሳለሁ ማለት ነው። በተረፈ ይዘት ለምሳሌ እንጣር እንጋር። እንስራ በጊዜያችን ባልሆነ ነገር አናባክል። ጊዜ ወርቅ ነው። እቺ ደቂቃ አሁንን የማራባት ደቂቃ እስከ ምን ያህል ዳግማ አትመለስም። በጊዜያችን የምንጠቀም ሁሉ ነገር በጊዜያችን እንጠቀም። ስለዚህ ሁላችሁም በተረፈ ውድ ቤተሰቦችን እወዳችኋለሁ። እግዚአብሔር ከክፉ ነገር ይጠብቃችሁ ሁላችሁንም እኔንም ጨምሮ። ስለዚህ ሀገራችን ላይ ደግሞ ትልቅ ሰው እንደምንሆን ምንም ጥርጥር የለንም። ስለዚህ በርቶ ጠንክሮ ብላለው።